በአማራ ክልል ያጋጠመው የሰላም እጦት ህዝቡን ዋጋ እያስከፈለ በመሆኑ የትጥቅ ትግል የመረጡ ወገኖች ወደ ሰላም እንዲመለሱ የደብረ ብርሃን ከተማ ነዋሪዎች ጠየቁ። መንግስት እየወሰዳቸው ያሉ የሰላም አማራጮችን እንደሚደግፉ ነዋሪዎቹ በሰላማዊ ሰልፍ አረጋግጠዋል። መንግስት አሁንም የጀመረውን የሰላም አማራጭ አጠናክሮ እንደሚቀጥል የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ በድሉ ውብሸት አስረድተዋል። ደጀኔ በቀለ መሰላም በአማራ ክልል ያጋጠመው የሰላም እጦት ሰብአዊና ቁሳዊ ኪሳራ እንዲሁም ስነ ልቦናዊ ጫና አስከትሏል። በተለይ በጦርነት ምንም ተሳትፎ የሌላቸው ንጹሐን ወገኖች የችግሩ ሰለባ መሆናቸው በተደጋጋሚ ተገልጿል። የደብረ ብርሃን ከተማ አስተዳደር ነዋሪዎችም ዛሬ ባደረጉት ሰላማዊ ሰልፍ ጦርነትን አውግዘዋል። ሰላም ባለመሆኑ ያው ስራ መስራት አልቻልንም፣ እንደፈለገ መንቀሳቀስ አልቻልንም። ይህንን አይተን ነው የወጣ ነው ሰላም ከሆነልን ደግሞ ስራ መስራት እንደምንችል። ዋናው ነገራችን ሰላም ከሌለ ብዙ ነገር ስለሌለ ዋናው ወደ ስራ ምን እንድንገባ ምን ሰላም መኖር አለበት። ሰላም እንዲሆን እንፈልጋለን እኛ ደግሞ ወጣቶች ነን። ሰላምን እናግዛለን። እኛ ምንድነው አሁን የምንፈልገው ጫካም ያሉት በሌላም ቦታ ያሉት ሰላም ሆኖ ከኛ ጋር አንድ ሆነን ተደምረን ሰላም እንዲሆን አገራችን ሰላም እንዲሆን ጦርነት ለምንም መፍትሄ ስላልሆነ በሰላም አድርገን ሁሉን ነገር ከወንድሞቻችን ጋር ተነጋግረን ሰላሙን አድርገን ለሰሜን ሸዋ ወይም ደግሞ በአማራ ክልል ሰላም እንዲመጣልን እንፈልጋለን። በጦርነት የሚፈታ የህዝብ ጥያቄ መኖር የለበትም ያሉት የከተማዋ ነዋሪዎች መንግስት ለሰላም ያለውን ቁርጠኝነት እንደሚደግፉም ገልጸዋል። የትጥቅ ትግል የመረጡ ወገኖችም ስለ ህዝባቸው ሲሉ የሰላም አማራጮችን እንዲከተሉ ጠይቀዋል። ሰላሙ እየተመለሰ ነው። ሰላም የሁሉም ነገር አስፈላጊና ለሁሉም ነገር ወሳኝ ነው። ስለዚህ ማንኛውም ሰው ሰላሙ ሊጠብቅ ይገባዋል። ይሄ የፖለቲካም ጉዳይ አይደለም፣ እንደ ህዝብ ሰላማችንን መጠበቅ አለብን የሚል መልእክት አለኝ። አመሰግናለሁ። ኑሯችን ቢያንስ የተሻለ የሚሆነው ደግሞ ሰላም ሲኖር ነው። ሰላም ከሌለ ኑሯችንም በዚሁ እየቆረቆዝ እንሄዳለን እ የተሻለ ነገር አናይም። ስለዚህ እኛ ምንድን ነው ዛሬ የወጣንበት አንደኛው ነገር ሀገራችን ሰላም ይሁን ነው። ባለው አካባቢያችንን በመጠበቅ ምን በማለት ነው ሰላም እንዲጸናል የምፈልገው ጫካም ያሉት ወንድሞቻችን ወደዚህ መጥተው በሰላም ካለው ነገር ጋር ተነጋግረው በሰላም አካባቢያችንን እንድንብነ ተሻለ ነው። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ውብሸትም የሰላም እጦቱ የከተማዋን ሕዝብ ለዘርፈ ብዙ ችግር አጋልጧል ነው ያሉት። ዛሬ በዚህ የተሰበሰብ ነው ለአንድና ለትልቅ ዓላማ ነው። ያም ሰላም ነው። ሰላም የሕይወታችን መሰረት ነው። ሰላም የእድገታችን እና የብልጽግናችን መጀመሪያ ነው። ያለ ሰላም ምንም ነገር የለም። ያለ ሰላም ቤት አይመሰረትም፣ ትምህርት አይቀሰምም፣ ንግድ አይሰራም። ህይወት ራሱ ትርጉም የለውም። የሰላም እጦት በአንድ አገር ላይ በርካታ ዘርፈ ብዙ ጉዳቶችን ያስከትላል። ይህንን ተከትሎ የስርቆትና የዘረፋ ወንጀሎች ተስተውለው እንደነበር ያነሱት ተቀዳሚ ምክትል ከንቲባው መንግስት በወሰደው ህግ የማስከበር እርምጃም በአንድ ወር ጊዜ ውስጥም በዚህ ወንጀል የተጠረጠሩ 37 ግለሰቦች በህግ ቁጥጥር ስር መዋላቸውን ጠቁመዋል። አሁንም መንግስት ለሰላም የዘረጋቸው እጆች እንዳልታጠፉ ከንቲባው አስገንዝበዋል። የትጥቅ ትግልን አማራጭ በማድረግ በጫካ የምትገኙ የታጠቃችሁ ኃይሎች መንግስት ለውይይትና ለድርድር ዛሬም እንደተለመደው ዝግጁ ስለሆነ ዛሬም ይህንን የሰላም ጥሪ የምናቀርብላችሁ በሀገራችን ዘላቂ ሰላምና ብልጽግና እንዲሰር ያለንን ጥልቅ ፍላጎት ለመግለጽ ነው። ለረጅም ጊዜ በግጭት ውስጥ በመቆየታችን በሀገራችን በተለይም በክልላችን ብዙ ዋጋ ተከፍሏል። በርካታ ዜጎች ህይወት ህይወታቸውን አጥተዋል። በክልላችን ልጆች ከትምህርት ገበታቸው ተስተጓጉለዋል። እናም ኢኮኖሚያችን ላይ አሉታዊ ተጽዕኖ እያሳደረ ይገኛል። ይህ ሁሉ ስቃይ ሊቆም ይገባል። ጦርነት ዘላቂ መፍትሔ አይደለም። ጦርነት ሌላ ጦርነትን ይወልዳል እንጂ ሰላምን አያመጣም። በሰላም እጦቱ ምክንያት ኢኮኖሚው አደጋ ላይ ወድቋል። በዚህ የተነሳም ስራ አጥነት እየተበራከተ ሲሆን፣ የኑሮ ውድነትም ከጊዜ ወደ ጊዜ እየተባባሰ ይገኛል። ይህንን ችግር ትርጉም ባለው መንገድ ለመቅረፍም ሰላምን ማጽናት እንደሚገባ ነው አቶ በድሉ ያሳሰቡት። ሰላም ህልም ብቻ አይደለም። ሰላም እውን ማድረግ የምንችለው የጋራ ግባችን ነው። ዛሬ በዚህ በመገኘታችሁ ለሰላም ያላችሁን ቁርጠኝነት አሳይታችሁናል። ይህን ቁርጠኝነታችሁን ወደ ተግባር እንዲቀየር ጥሪ አቀርባለሁ። የከተማችን ነዋሪ በዚህ መልክ ወጥቶ ለሰላም ያለውን ፍላጎት በማሳየቱ በአመራሮቹም ዘንድ ሆነ በመንግስት አስፈጻሚ አካላት ለልማት ለልማት እንድንነሳሳ አድርጋችሁናልና ኮርትናባችኋል። ላመሰግናችሁ በድጋሜ እፈልጋለሁ። የህዝብ ሰላም አስተማማኝ በሆነ መልኩ እንዲረጋገጥም የተጀመረው ጥረት ይቀጥላል ተብሏል። የክልላችንም የከተማችንም ልማት ሰላም እናረጋግጣለን፣ እናረጋግጣለን።